ሰላም በእናንተ ይሁን። ዳግም ነኝ። ዛሬ በሸገር ደርቢ ብሎክ ተመልሻለሁ። እንግዲህ ሸገር ደርቢ ዛሬ ላስገኛችሁ ተመልትቻለሁ። አሁን የምገኘው ሶስት ቁጥር ወይም ደግሞ እንዳፍትራክ በጊዮርጊስ መግቢያ በኩል ነው። ሌላ ለመጠጣት ሰት ወና ስለሆነ ጥያለሁ። እዚህ ጋ ጨዋታው እንግዲህ ስጤን ተኩል ነው። የቡና ነገር ጊዮርጊስ አማሳሌ መከላከያ ከንግድ ባንክ አለ ጨዋታው የዛሬ ጨዋታ ለዋንጫ ለማለት ነው። ስቴዲየሙ ድባብ ሸገር ደርቢ ከብዙ ጊዜ በኋላ ነው አዲስ አበባ የሚካሄደው ድባቡ ምን ይመስላል የሚለውን ሌላም ደግሞ አዲስ ነገሮች አለ የሚለውን አብሪያቸው ያሳያቸዋል። ቡናችን መጥቷል። ቡናችንን እንጠጣና ደግሞ ወደ ዞር ዞር ማለታችን ይጀምራል። ሰዓቱ አምስት ስድስት ሰዓት እየሞላ ነው ከቀኑ። ግን ድባቡ በጣም ቀስቀዛል ለመታየት ድሮ ጠዋት ሰዓት ላይ ያለኝ አሰልፍ ነበር የነበረው። እናችንን ጨርሰን ተነስተናል። ሰባት ሰዓት ጨዋታ አለ ተብሏል፣ ግን አሁን ስድስት ከምና በሮቹ እራሱ እስከ ማለት ከፈቱ። እስኪ ዝም ብዬ ዞሮ ዞር ልበል ብዬ ተነስቻለሁ። ያው እንደሚመስለኝ ከሆነ ድባቡ ጭር ያለ ነው። ስለዚህ በሩ ሲከፈት ብንገባ ነው የሚሻለው የሚመስለኝ። ወይ ደግሞ ሲከፈት ድረስ ድባቡ ከተመለሰ ሳያችኋለሁ። ካልሆነ ደግሞ ዛሬ ሙሉ ስቴዲየሙስ ብቻ ይሆናል ማለት ነው። ልጆች ወይ ደግሞ የመቄዶንያ ገቢ ሊያሰባስቡ በስተላይ እዚህ የተሰባሰቡን ገኝ እንደዚህ አይነት የቀዘቀዘ ደረጃ ይቻላል። ባለፈው እንደነገርኳችሁ ትኬት የሚቆረጠው በቴሌብር ነው እና አሁን ሰው ቁረጥልኝ ብሎ ቼክ ሳደርግ ስቴዲየሙ ሙሉ ለሙሉ በሚባል ደረጃ ትኬቱ ተሽጦ አልቋል ማለት ነው። ስለዚህ ይመስለኛል ጭር ያለው ይመስለኛል ሳይሆን በእርግጠኛነት ጭር ያለበት ምክንያት ትኬቶች በቴሌ ብር እየተሰጡ ስለሆነ ነው። በፊት ሰልፉም ለትኬት ለመቁረጥ ስለሆነ ነው። ስለዚህ ጨዋታዎች ደርስ ነው ሞቅ የሚለው ማለት ነው ስ ያለን አሁን ቀይ መስቀል ጋር ያለሁት ሲደብረኝ ዞሮ ዞሮ ማለት ይ ተመልሽ ምስማር ታ መጣው ምንም አዲስ ነገር የለም። ቀድም እንደነገርኳቸው ሰው ስለቆረጠ ላይ ስለዚህ ሳስበው የሚሻለኝ ቦታ ቢዝ ነው ቀድሜ የተሰልፌ ሰልፉ ሳይበዛብኝ ማለት ነው። እና ውስጥ ያለውን ነገር ባሳያችሁን የሚሻል። ሌላ ምንም አዲስ ነገር የለም። ሰለፍ ይሻለኛል። ፀሐይ መቀቀል ነው። ቱፍ በመጨረሻም ወደ ስቴዲየማችን ገብተናል ማለት ነው። ጊዜ ቦታችን ይዘናል። ሰሞኑን እንደዚህ እየገባ ነው።